ውድ የተዋደ ልጆች ሆይ ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ነገ ማለትም ኅዳር 12 ቀን ምንም እንኳ ኃጢአቱ እንደ ቅጠር ሳር ቢሆንም በስሜ ለተራበ የሰጠ እኔ ወደ መንግሥተ ሰማያት አገባለሁ የሚል ቃል ኪዳን የተሰጠው ከፍጥረት ወገን ከእመቤታችን ቀጥሎ የሱን ያህል ክብርና ርኅራኄ የሌለው በምልጃውም በረዳትነቱም የታወቀ መልአክ ሳጥናኤል በካደ ጊዜም እግዚአብሔር ባወቀ አንድም በትሕትናውና ደግነቱ በዘጠና ዘጠኙ ነገደ መላእክት ላይ ሁሉ የተሾመ ወብሉይ ኪዳን በመከራ ለነበሩ ቅዱሳን ሁሉ ሞገስ፣ ረዳትና አዳኝ ቢሆናቸው መጋቤ ብሉይ የተሰኘ እስራኤልም አርባ ዘመን በበረሃ መርቶ የመገበ እንዲሁም የግብፅ ሰዎችን ከባህር ማይበል ያዳነ መልአከ ምክሩ ለእግዚአብሔር ወስሙ እስተሳይል ሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓሉ ነው። እናም የተዋህደ ልጆች ሆይ እንኳን ለዚች ቀን አደረሳችሁ እያልኩ የቅዱስ ሚካኤል የልመናው በረከት የረድኤቱ ሀብት በእኛ ይደርብን ከጽኑ ጠላት እጅ ይሰውረን ወስብሐት ለእግዚአብሔር